ላችሁ መጣሁን ሁሉንም የሀገራችን እና የውጭ ቻናል ያለ ዲሽ ማየት እንደምንችል ነው። መጀመሪያ ሶፍትዌሩን ኖቫቲቭ የሚለው በፍላሽ ኮፒ ማድረግ አለብን። ሶፍትዌሩን በባዮ ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌን ገብታችሁ ኮፒ ማድረግ ትችላላችሁ። ወደ ፍላሽ ኮፒ ካደረጋችሁ በኋላ መሰካት ነው። ከሰካችሁ በኋላ ወደ ሚዲያ ውስጥ መግባት ነው። ሚዲያ ወደ ፍላሽ ቦታ ውስጥ እንገባለን። ከዛ በኋላ አፕሊኬሽኖችን ፋይሉ ምናምን ዘርግፍልናል። ኖቫቲቭ የሚል አፕ እናገኛለን። እሱን ኦኬ እንላለን። ኢኒስቶር የሚል አማራጭ ይመጣልናል። በሪሲቨርም ግን መሆን ይችላል። አብዛኛው ሪሲቨር ይሆናሉ። አብዛኛው ወደ ግማሾቹ ቢያንስ ላይፍ ስታር፣ ሱፐርስታር የሚሆኑ ጎልድስታን አይነቶች ይሆናሉ ሪሲቨሮች። በእነሱ መጠቀም ይቻላል። ይኸው ኢኒስቶር የሚለው አማራጭ ይመጣለን። እሱን ኦኬ እንላለን። ከዛ ኦፕን ይላል ግን ኦፕን አንለው። መጀመሪያ ኢንተርኔት ማግኘት አለብን። ኢንተርኔትስ እንገባለን። ኢንተርኔት ኮኔክት እናደርጋለን። ደን ኮኔክት ካደረግ በኋላ ይሄው ያው በስልኬ ነው ኮኔክት ያደርኩ ያለው ሶስት ሶስት አብርቼ ኮኔክቲንግ ብሎልኛል። ከጨረስን በኋላ ወደ አፕሊኬሽን እንገባለን። አፕ ውስጥ ይሄው ከገባን በኋላ ኖቫ ቲቪ የሚል አፕሊኬሽን እናገኛለን። እሱን ኦኬ እንላለን። እዛ ቀላል ነው እንደምታዩት ይዘረግፋል። ሁሉንም አፕሊኬሽን የአገረኛውንም የውጭውንም ይዘረግፋል። ኢቢኤስ አባይ እንደምታዩት ሁሉም ቻናል አለ የውጭ ደግሞ ፊልሞች፣ ቢሲ ቱ ቮሉድ ሚክስ፣ ወደ አስር አይነት የፊልም ቻናል አለ። ዜናዎችን፣ ቪኦኤ፣ ሲኤንኤ፣ ቢቢሲ፣ ፈራንሳይ አራት እነሱ እነሱ አሉ። መንፈሳዊ ቻናል የወሉም አለ። ከእናንተ የሚጠበቀው ብቻ ኮፒሪንግ፣ ሼር፣ ሪፖስት ማድረግ ነው። ጥያቄ ካላችሁ ኮሜንት ጋር ገብታችሁ ጠይቁ።